መልካም ወጣት የሚባል አለ ሌሎች እምነቶች ተብሏል እንዴት ቤት አንሶ ነው ወይ ኦፈሳምኒት የምትባል ወፍ አለች አባቶች ነው የሚጠሯት የመጨረሻው ዘመን ወፍ ነው የምትባለው የሚሏት እና የምትኖረው በባህር ላይ ነው እና በባህር ላይ እየኖረች ውሃ ሲጠማት ወጣት ጤዛ ነው የምትልሰው ኑሯዋ ግን በምንድ ነው በባህር ትኖራለች ማለት እና እንግዲህ ይሄ የኦፈሳምኒት ጉዳይ ነው እንጂ ማለት ነው ምንድነው? እኮ አይስከው ምንድነው? አሁን መልካምነት ማለት ምን ማለት ነው? መልካምነት ማለት እኮ ራሱን መድሃኒ ያለምን መስሎ መኖር እንደው ሲባል እኮ ውሏል በእውነቱ ማለት ነው። ስለዚህ እንደዚያ መሆን ነው እንጂ ሌላ ምን መልካምነት አለ ማለት ነው። አሁን ለምሳሌ መልካምነት ማለት ያው አንድ ነገር እንግዲህ ሰጥቶ መቀበል መርህ አይደለም። ሰጥቶ መቀበል መርህ ማለት ለምሳሌ አንድ እንጀራ በሽሮ ወጥ ለገዛ ሰው አንድ እንጀራ በስጋ ወጥ መስጠት መልካምነት ሊሆን አይችልም ማለት ነው። ሰጥቶ መቀበል መርህ አይደለም ክርስትና። እንድቀበል እያሉ መኖር ሁሉ እኮ አይደለም። እንድቀበል እያሉ መኖር እኮ በነገራችሁ ላይ መንግስተ ሰማያት እንድገባ እያሉ መኖር እኮ እራሱ ልክ አይደለም። ራሱን ክርስቶስን መፈለግ ነው። ከዛ በኋላ መንግሥተ ሰማያት በነገራችሁ ላይ መንግሥተ ሰማያት እኮ በውሃም ይወረሳል አይወረስም። ደጉ ነገር በምድር መንግሥተ ሰማያትን መኖር ነው። ለዚህ እኮ ነው አባ ጊዮርጊስ ምንድና ያለ፣ ብፁዕ ዘይሌቡ ላይለ ምስኪን ወነዳይ ከመይዳን ብኪ እምለተ ኩነኒ አባይ በእንቲ አኪ ማርያም ወበነጽህናኪ ሰናይ አኮ አኮ በብዙ ንዋይ መንግሥተ ሰማያት ይትረከብ በማይ ይላል። በአንቺ ምልጃ ምክንያት እድን አለ ብሎ ድሃን የሚያስብ ሰው ምስጉን ነው። ስለዚህ በአንቺ ምልጃ የተጠጋ በጎ ነገርም የሚያደርግ ሰው በብዙ ክብርም አይደለም በብዙ እውቀትም አይደለም፣ መንግሥተ ሰማያት በውሃ ይወረሳል አለ። ትልቁ ነገር ግን በምድር መንግሥተ ሰማያትን መኖር ነው እና አስቀድመን የምንፈልገው ማለት ነው ክርስቶስን መሆን ነው። ሊቀበል የመጣ ሳይሰጥ ሲቀር አኩርፎ ይወጣል ማለት ነው። ስለዚህ ምንድን ነው? ቅዱስ ዮሐንስ አፈወርቅ ምን አለ? ንሕነት ሰው ወለጥነ ስርዓቶ ለእግዚአብሔር። ለእኛ እኮ ገለባብጠ ነው ገለበጥ ነው። እሱ መጀመሪያ መንግሥቱን ጽድቁን ፈልጉ አለ፣ አለ ኋላ ይጨመርላችኋል አለ። እኛ መጀመሪያ ጭማሪውን ፈለግን አለ። ከዚያ በኋላ ጽድቁን አደረቡ ወበይንተዝ ይንረክባ ይንረክባለ ዛቴ ወይልን ተክቲ በዚህ ምክንያት ይችኛይቱንም አናገኛት ያኛውንም አናገኛው ብሎ ተናግሯል ማለት። ስለዚህ ሰዎች መልካምነት የሚሉት መልካምነት የሚሉት ራስን መስጠት ነው። ራስን መስጠት ለክርስቶስ፣ ክርስቶስ ለምዕመናን መስዋዕት እንዳደረገ ራስን ተመልከቱ እነ እነ ፍቅርን፣ እነ ትጋትን፣ እነ የዋሃትን፣ እነ ጸሎትን፣ እነ መጽዋትን እንደ ጉልቻ አድጎ እንደ ኦሪቱ ሊቀ ካህናት ፍቅር እግዚአብሔርን እሳት አድጎ ለወንድም ራስን አሳልፎ ሰጥቶ መስዋዕት ንጹህ መስዋዕት አድርጎ ለእግዚአብሔር ማቅረብ ነው። ስለዚህ ከዚህ ከዚህ በላይ ቤተክርስቲያን ለአንዲት ድሃ ብለው የተሰደዱ እነ ቅዱስ ዮሐንስ አፈወርቅ እያሉ በእውነት ዝንጀሮ ያስታረቁ እና አቡነ ዮሴፍ እያሉ በእውነት እና አቡነ ተክለ ሃይማኖት እያሉ ለሰው ይቅርና ለዝንጀ ለአንበሳ እራት የሚለምኑ እና ወነ ገረ መንፈስ ቅዱስ እያሉ መልካምነት ማለት ምን ማለት ነው? በእውነቱ ማለት ነው። ስለዚህ የመልካምነት ትርጉም